ቀብር ውስጥ ያለ ይሰማል፣ መልስ ይሰጣል፣ እኛ ግን አንሰማም። ዱዓ ሊያደርግ ይችላል። ወልዮች ሳሊሆች ጋር ሄዶ ድረሱልኝ አድርጉልኝ፣ እንደ ውሸሆች የተጨነኩ ጭንቀት ላይ ነኝ ምናም ብሎ ሲያወራ ልክ ፍጡር ላይ እንዳል ነው። በህይወት ያለውን እንዳል ሄደው ሲጠይቀው ምንድን ነው ሊያደርግ የሚችለው? ይሀዘን ሰበቡን ነው ሊጠቀም የሚችለው። ለምን ሙስሊሞች ነናኝ መርሀባ ይህንን ሀሳብ ያነሳው ለምንድን ነው ከተባለ የሞቱ ሰዎችን ጠይቁ ለምኑ ሀጃችሁን ያወጡላችኋል የምትፈልጉትን ነገር ያደርጉላችኋል ለማለት እና በአላህ ላይ ለማጋራት ነው ሌላ ዓላማ የለውም ምክንያቱም ቀጣይ ቪዲዮም እጋብዛችኋለሁ ትሰሙታላችሁ ይህ ሰው ከዚህ በፊት ጅብሪል ልጅ አይሰጥም ብትለኝ አልሰማህም ልጅ ይሰጣል ሰበብ ሳይሆን ራሱ ጅብሪል ልጅ ይሰጣል ብሎ ሊአሃበ ለኪ ጉላምን ዘክያ የሚለውን ሱረቱ መርየም ላይ የተገለጸውን እንደ ማስረጃ አቅርቧል ቁርአን ያቀረበ የቀራ ሁላ ሀዲስን ያነበበ ሁላ ማስረጃ አቅርቧል ማለት አይደለም ማጭበርበሪያ ካልሆነ በስተቀር አሁን ወደ መጣው ወደ ተናገረው ነገር ስመለስ የሞቱ ሰዎች ይሰማሉ ይሰማሉ የሚለው እስቲስና የመጣባቸው ውስን ቦታዎች አሉ። ከነዛ ውጪ አይሰሙም። እነዛም በሚሞትበት ሰዓት ላይ፣ ጀናዛ ተሸክሞ በሚሄድበት ሰዓት ላይ ምንድን ነው፣ ወዴት ነው የምትወስዱኝ? ቃለት ያ ወይለታ አይነ ተዛሃቡ ነቢሃ፣ ወይ ጥፋቴ ወዴት ነው የምትወስዱኝ እያለች ትናገራለች። ወይም ደግሞ ቀዲሙን ቀዲሙን ቶሎ ቶሎ ውሰዱኝ እያለች ትናገራለች። መልካም ከሆነች ማለት ነው። ከዛ ውጭ ደግሞ የስመውቃ አረኒ አሊሂማ የጫማቸውን ኮቴ ይሰማሉ ብለው የአላህ መልክተኛ የተናገሩባቸው አሀዲሶች አሉ። የተወሰኑ ውስን የሆኑ አሉ። የእሳቸው ካስ ነው እኔ እሰማለሁኝ ሰላምታ በእኔ ላይ ካቀረባችሁ ሰማለሁ፣ አላህ ሩሄን ይመልስልኝና ሰላምታውን እመልስላችኋለሁ ብለዋሉ። ዑሙመን ግን በዑሙም ደረጃ ወይም በጥቅሉ ሲታይ ግን አይሰሙም። ይህን ደግሞ የልብ ወለዴን ሳይሆን የምናገረው ኢነከ ላ ቱስሚዑል መውታ፣ አንተ እኮ የሞቱትን ሰዎች ማሰማት አትችልም ብሏቸዋል። ነቢዩን አለ ሰላም ወማ አንተ ቢሙስሚም መንፊል ቁቡር፣ አንተ እኮ ቀብር ውስጥ ያሉ ሰዎችን በምንም አይነት መልኩ ልታሰማቸው አትችልም ብሎ አላህ ተናግሯል። ሌላም ቦታ ላይ ስንሄድ ደግሞ እንተ ዱዑሁም ላ ይስምዑ ዱዓአኩም ብትለምኗቸው ብጠሯቸው ልመናችሁን ዱዓችሁን አይሰሟችሁም። ወለው ሰሚዑ መስተጃቡ ለኩም ቢሰሙ እንኳን አይሰሙም፣ ግን ቢሰሙ እንኳን መስተጃቡ ለኩም ለእናንተ ምላሽ አይሰጧችሁም ብሎ አላህ ነግሮናል ይሄ ሶስቱም የቁርአን አንቀጾች ገብታችሁ ተፍሲር ላይ ተመልከቱት ማብራሪያው ማለት ነው ከዛ በኋላ የሞቱ ሰዎችን ይሰማሉ ብሎ ማለት ብንናገራቸው ብናወራቸው እነሱን ሀጃችንን ብንገልጽላቸው ሀጃችንን ሊያወጡልን ይችላሉ የሚል ነው ቀጣይ መልእክቱ አይ በግምት አታወራ ካላችሁ መል ስሙትና ተመልሼ ይመጣለሁ ነው ሸኾቹም ወልዮቹም ጋር ልጅ ለማግኘትም ይሁን ሀብት ለማግኘትም ይሁን ለዛ ጉዳይ ድረሱልን ስንል፣ ጉዳዩ ምንድን ነው ማለት ነው። ሰበቡን ተጠቅሙልን እንደማለት ነው። እና አያችዋ፣ ሰማችሁ እንግዲህ ሽርክ የውላችሁ። እንዴት አድርጎ ሰዎች ላይ ሽርክን ሹብሃን መፍጠር እንደሚፈልግ ወይም ለመንዛት ሰዎች ላይ እንዴት እንደሚያስብ አስቡት። ሸሆችን ልጅ ስጡኝ እንዲያድርጉልኝ ማለት አያችሁ። ስለዚህ ቀብር ቦታ ላይ ሄዳችሁ እንዲያደርጉ እንዲያደርጉ ዛሬ የሙፍቲ ቀብር እዛ ቦታ ላይ ወይም ቤታቸው አካባቢ ላይ ቤታቸው ግቢ ቅጥር ግቢ ውስጥ እንዲቀበር የሚፈልጉት እንደዚህ አይነት ሰዎች ናቸው። ምክንያቱም በነፃነት ግቢያቸውን ዘግተው በነጻነት ያው ለማምለክ የቀብርን አፈር ለመጠጣት ቀብርን ጠዋፍ ለማድረግ ከዛ በኋላ ድረሱልኝ፣ ልጅ አጥቻለሁኝ፣ እንደዚህ ጨንቆኛል፣ ተቸግር ያለው ለማለት እንዲመቻችሁ ነው ይህን ነገር ያደረጋችሁት። ይሄ ደግሞ በፍጹም የተከለከለ ነገር ነው። ወላ ተድዑ ማአላሂ ኢላህን አኸር፣ ከአላህ ጋር ሌላን አማልክስ ወይም ደግሞ ሌላን አካል ምንድነው ይረዳኛል ያግዘኛል ብላችሁ ትጣሩ ብሎ አላህ ተናግሯል። ስለዚህ አናመልካቸውም እኮ እነሱ እንደማይፈጥሩ እኮ እናውቃለን፣ እነሱ እንደማያደርጉ ምናምን። ይቺ መሸወጃ ነች። ምክንያቱም ሱረቱ ዙመር ላይ አላህ ሱብሓነሁ ወተዓላ ሲጠይቃቸው፣ ለምን እንደሚያመልኩ ሌላን አካል ለምን እንደሚጠሩ እስቲ ጠይቃቸው ሲባል፣ ሲጠየቁ ሙሽሪኮች ምንድን ነው ያሉት ማ ነዕቡዱሁም ኢላ ሊዩቀሪቡና ኢለላሂ ዙልፋ እኛ እኮ እያመለክናቸው አይደለም ወደ አላህ እንዲያማልዱን እንዲያቃርቡን ብለን እንጂ አሉ። ቀጥታ በአላህ ላይማ እናጋራለን እኳ አይሉም። ሌባ እኮ ሌባ ነኝ አይደለም የሚለው ቸግሮኝ ነው እንደዚህ ሆኜ ነው በዚህ ገብቼ በዚህ ወጥቼ ነው ብሎ ምክንያቶችን ይደረድራል። በዛም ተባለ በዚህም ሽርክ ሽርክ ነው። የሞተ አካል አይደለም፣ በህይወት ያለ አካል ሰበብ ሊያደርስ የሚችለውን ነገር ሰበብ ያደርሳል። ሰበብ ማድረስ የማይችለውን ነገር መጠየቅ ሽርክ ነው። በህይወት ያለ አካል እንኳን የሞተ በህይወት ያለ አካል ልጅ ስጡኝ ሃጃይን እንደዚህ ምናምን ነገር ሞሉልኝ፣ አይደለም ዱዓ። የአላህ መልክተኛ ሶሃቦችን ዱዓ አድርጉልኝ ብለዋሉ። ሶሃቦችም ነቢዩ ጋር እየመጡ ዱዓ አድርጉልኝ ይላሉ። ስለዚህ እንኳን ማንም ሰው ይቀርና አሽረፈል ኸልቅ ነቢዩ አለይሂ ሰላቱ ሰላም እንኳን አሁን ሞተው ልስጡኝ ብሎ እሳቸው መለመን ሃጃይን አውጡልኝ ብሎ እሳቸው መለመን ፍጹም የተሳሳተ የሆነ ነገር ነው። ፍጹም ሐራም የሆነ ነገር ነው። ተው

ስለዚህ ራሳችሁን ፈትሹ፣ ቆመ ብላችሁ እናንተም ደግሞ አስተማሪን የምትሉ አካሎች ተዉ፣ አላህን ፍሩ። ሰውን አታጥሙ። ሙትላለሁኝ። ሰላሙ ሰላም አለይኩም ወራህመቱላሂ ወበረካቱ።